ከፍተኛ የሆነ የወንዶች እጥረት ወዳለባቸው አገራት እናምራ። ቀዳሚዋ ራሽያ ናት። የራሽያ ሴቶች የተመሰከረላቸው ልቅም ያሉ ቆንጆች ናቸው። የሚያሳዝነው ግን ከእነዚህ ቆነጃጅት ውስጥ እስከ አርባ ከመቶ የሚሆኑት ማግባት የሚገባቸውን የዕድሜ ክልል ቢያልፉም ዛሬም የትዳር አጋር የላቸውም። ምክንያቱ ደግሞ በራሽያ ከፍተኛ የሆነ የሴትና የወንድ ቁጥር አለመመጣጠን መኖሩ ነው። የራሽያ የሕዝብ ቁጥር 143 ሚሊዮን ሲሆን ከዚህ ውስጥ ወንዶች 66 ሚሊዮን፣ ሴቶች ደግሞ 77 ሚሊዮን ናቸው። ይህ ማለት የሴቶች ቁጥር ከወንዶቹ በ11 ሚሊዮን ይበልጣል ማለት ነው። ይህ የጾታ አለመመጣጠን በተፈጥሮ የመጣ አይደለም። የራሽያ ሴቶች በቁጥር ከወንዶቹ መብለጥ የጀመሩት ከሁለተኛው የዓለም ጦርነት ጀምሮ ነው። የዛሬዋን ራሽያ የምትጨምረው የአኔዋ ሶቪየት ኅብረት በሁለተኛው የዓለም ጦርነት ምክንያት 26.6 ሚሊዮን ዜጎቿን ያጣች ሲሆን ከዚህ ውስጥ 20 ሚሊዮኖቹ ወንዶች፣ 6.6 ሚሊዮኖቹ ደግሞ ሴቶች ናቸው። ዛሬ ላይ በራሽያ የሚታየው ከፍተኛ የወንዶች እጥረት የሁለተኛው የዓለም ጦርነት የፈጠረው ብቻ ነው ባይባልም የጦርነቱ ተጽዕኖ ግን በቀላሉ የሚታይ አይደለም። በእርግጥ እጅግ አስገራሚ ቢሆንም የራሽያ ወንዶች ከሴቶቻቸው ይልቅ በ11 ዓመት ቀድሞ ይሞታሉ። በራሽያ አማካይ የወንዶች የዕድሜ ጣሪያ 64 ዓመት ሲሆን የሴቶቹ ግን 75 ዓመት ነው። የዚህ ምክንያቱ ደግሞ አብዛኞቹ የራሽያ ወንዶች የሚታሙበት ከመጠን ያለፈ የአልኮልና የአደንዛዥ ዕፅ ፍቅር እንደሆነ ይነገራል። ዕድሉን ካገኙ የራሽያ ሴቶች ከአገራቸው ወንድ ይልቅ የውጭ ዜጎችን ማግባት ይመርጣሉ። አጨቃጫቂ ቢሆንም የሴቶቹ ምክንያት የራሽያ ወንዶች ለሴት ልጅ ክብር የላቸውም፣ ለቤተሰቦቻቸው ኃላፊነት መውሰድ አይችሉም የሚል ነው። የራሽያ ሴቶች ወንዶቻችን ቁጥር ብቻ ሳይሆን ታማኝነትም ያንሳቸዋል ይላሉ። የራሽያ ወንዶች ሚስታቸው ትንሽ ዕድሜዋ የገፋ ሲመስላቸው ይፈቷትና ሌላ ወጣት የሆነች ሴት ያገባሉ ይባላል። ለዚህም ይመስላል ራሽያ ዓለማችን ላይ ከፍተኛ ፍቺ ከሚመዘገብባቸው የዓለም ሀገራት አንዷ ናት። የመካከለኛው ምስራቅ ዜጎች ይህንን የራሽያ ሴቶች ችግር የተረዱላቸው ይመስላሉ። በተለይም የቱርክና የአረብ ወንዶች አብዛኞቹን ፍልቅልቅ የራሽያ ቆነጃጅት እያገቡ ወደ የሀገሮቻቸው ይወስዷቸዋል። በእርግጥ የራሽያ ወንዶች የሚሰነዘርባቸውን ወቀሳ አይቀበሉም። ሴቶቻችን የአረብና የቱርክ ወንዶችን የሚያገቧቸው ከእኛ ፍቅር አጥተው ሳይሆን ገንዘብ ፍለጋ ነው ይላሉ። ይህ ማኅበራዊ ሕይወት ነውና ሁሉም ለየራሱ ትክክል ነው ብለን ወደ ሌላ አገር እንለፍ። ሁለተኛው የዓለም ጦርነት ምን ያህል የቀድሞዋን ሶቪየት ኅብረት እንደ ጎዳት የምናየው ዓለማችን ላይ ከፍተኛ የወንዶች እጥረት ካለባቸው አገራት ቀዳሚዎቹ የቀድሞዋ ሶቪየት አካል የነበሩ ሀገራት መሆናቸው ነው። ወርልድ ፖፕሌሽን ሪቪው ባወጣው መረጃ መሠረት ዓለማችን ላይ ከፍተኛ የወንዶች እጥረት ካለባቸው አገራት ቤላሩስ፣ ዩክሬን፣ ላትቪያ እና ሊትዋንያ ተጠቃሾች ናቸው። የዘጠኝ ነጥብ ሁለት ሚሊዮን ዜጎች አገር የሆነችው ቤላሩስ ከራሺያ፣ ከዩክሬን፣ ከፖላንድ ላትቪያና ሊትዋንያ የምትዋሰን የምስራቅ አውሮፓ አገር ናት። ቤላሩሳውያን የምስራቅ ስላቪክ ዝርያ እንደመሆናቸው እንደ ራሽያና ሌሎች አካባቢው ሀገራት ሁሉ ሴቶቻቸው በቁንጅናቸው ይታወቃሉ። ዋና ከተማቸው ሚኒስክ የሁለተኛውን የዓለም ጦርነት ጨምሮ በታሪክ አጋጣሚ በጦርነትና በተፈጥሮ አደጋዎች ስምንት ጊዜ ሙሉ በሙሉ በሚባል ደረጃ እየወደመች መልሳ የተገነባች ከተማ ናት። ደጋግማ እየወደመች ደጋግማ የምትገነባዋ ሚኒስክ በዚህ ምክንያት ዘላለማዊ ከተማ የሚል ቅጽል ስም ተሰጥቷታል። ቤላሩስ በሕክምና ቱሪዝም እና በከፍተኛ ደረጃ በሰለጠኑ ባለሙያዎቿ ትታወቃለች። ከቤላሩስ ዜጎች 54 ከመቶዎቹ ሴቶች ሲሆኑ የወንዶቹ ቁጥር 46 ከመቶ ብቻ ነው። ይሁን እንጂ ቆንጆቹ የቤላሩስ ሴቶች ቁጥራችን በዛ ብለው ካገኙት ሰው ጋር በፍቅር የሚወድቁ አይደሉም። ባህላቸውን የሚወዱ ለቤተሰባዊ ሕይወት ትልቅ ቦታ የሚሰጡ ቁጥብና እውነተኛ ፍቅር ፈላጊዎች ናቸው። የተማሩና ጠንካራ ሰራተኞች የሆኑት የቤላሩስ ሴቶች አንዴ ትክክለኛ የትዳር አጋር የሚሆናቸውን ወንድ ካገኙ ግን ሙሉ ልባቸውን የሚሰጡ ከምንም ነገር ቤተሰባቸውን የሚያስቀድሙ ሀገር ለመቀየርም ወደ ኋላ የማይሉ ታማኝ አፍቃሪዎች ናቸው። በእርግጥ ከባህል መቀራረብና የተወሰኑ ቋንቋዎችን ስለሚጋሩ አብዛኞቹ የቤላሩስ ሴቶች ከራሽያ፣ ከዩክሬንና ከፖላንድ አንዳንዴም ከምዕራብ አውሮፓና ከአሜሪካ ዜጎች ጋር በብዛት ይጋባሉ። ከፍተኛ የሆነ የወንዶች እጥረት ወዳ